የሰሜን ኮሪያ የዲፕሎማሲ ድል እና የአሜሪካ ድንቃጤም ኪም ጆንጉን በአሜሪካው ዶናልድ ትራምፕ ሮኬት ማን የሚል የዳቦ ስም የወጣለት ወጣቱ መሪም ዳግም በትራምፕ ሁለተኛ የስልጣን ዘመን የአሜሪካ ስጋት ሆኖ ከሰሞኑ ተከስቷል። በመጀመሪያ የስልጣን ዘመናቸው ላይ አንገት ለአንገት ተናንቀው በኒውክሌር ሲገባበዙ የነበሩት አሜሪካና ሰሜን ኮሪያ እንደኔና እንደ ኪም በፍቅር የወደቀሰው የለም በማለት ትራምፕ መልሰው ሲናገሩ ይረጋጋና ዳግም ሲያገረሽ ይታይ ነበረም። ዶናልድ ትራምፕ ዳግመኛ አዲስ የሚጨነቁበት ጉዳይ ወደ ኮሪያ ባሕረ ገብ መሬት ተሰንዝሮባቸዋል። የኮሪያ ባሕረ ገብን ከኒውክሌር ስጋት ለማጽዳት ጫፍ ደርሰዋል ሲባልላቸው የነበሩት ዶናልድ ትራምፕ ያኔ ኪምን ከደቡብ ኮሪያውያን ጋር ያጨባበጡና ያስተቃቀፉ ቢሆንም በኒውክሌር የታጀበው የዚያ ቀጠና ውጥረት ግን ዛሬም መፍትሔ አላገኘ አስጊ ጉዳይ ሆኖ ቀጥሏል። አሁን ደግሞ ይባስ ብለው ኪም ጆንጉን የኒውክሌር ጡንቻቸውን ዳግም ዓለም ይልኝ ሲል የፓርቲውን ልደት አስመልክቶ ትልቅ ትዕይንተ ሰልፍ አድርጓል። ሰሜን ኮሪያ 80ኛውን የሰራተኞች ፓርቲ ክብረ በዓል አክብራለችም። ከ1948 ጀምሮ ሰሜን ኮሪያን በዘር ሐረግ እየተቀባበለ ያስተዳድራት የኪም ቤተሰብ 80ኛ የቤተሰብ ንግሥናው ትርኢት ላይ ለዓለም ያቀረበው ትልቁን ጦር መሳሪያ ሐውሶንግ 20 የተባለ ዓለም አቀፍ ባሊስቲክ ሚሳኤል ነበርም። ይህ የጦር መሳሪያ ሰሜን ኮሪያ ካላት በጣም ኃይለኛው የኒውክለር ዊፐን ሲስተም ነው ተብሏል። የሐውሳንግ ዓለም አቋራጭ ባሊስቲክ ሚሳኤሎች የአሜሪካን ድንበር አልፈው ማንኛውንም የአገሪቱን ክልል መምታት የሚያስችላቸው እንደሆነ ተነግሯል። ካርኒጊ ኢንዶመንት ፎር ኢንተርናሽናል ፒስ ባለመቀመጫውን በአሜሪካ ያደረገ ተቋም በሰጠው መግለጫ የሃውሳንያ ሚሳይል ሰሜን ኮሪያ ኒውክለሮቿ ረጅም ርቀት ላይ የሚገኝ ኢላማን ለመምታት የሚያስችላትን አቅም በከፍተኛ ደረጃ ከፍ ያደረገው ነው። የዚህ የጦር መሳሪያ ሙከራ በዚህ ዓመት መጨረሻ ላይ ይካሄዳል ተብሎ ይጠበቃል ሲል ይፋ አድርጓል። መረጃው ቀጥሎ ሲስተሙ ብዙ ዋር ሄዶችን መሸከም እንዲችል ሆኖ የተሰራ እንደሆነ ይገምታል። በርካታ የዋር ሄዶችን መሸከም መቻሉ ደግሞ የአሜሪካ ሚሳኤል ማምከኛ ሥርዓት ላይ የሚፈጠረውን ጫና ከፍ ያደርገዋል። ይህም ኪም ጆንጉን አሜሪካን መመከት የሚያስችላቸው አቅም እንደሚሰጥ ያምናል ሲል ያትታል። ኪም በጦር ሰልፍ ትርኢቱ ላይ የኮሚኒስት ማህበሩ ጠንካራ አጋር መንግሥት ነን በማለት ተናግሯል። በንግግሩ የሰሜን ኮሪያ ጦር ወታደሮች የጦር ጀግንነት ሰሜን ኮሪያን በመከላከል ብቻ ሳይሆን ከድንበር አልፈው የሶሻሊስት አጋሮቻችንን ማገዝንም እንደሚጨምር እንደብጨምር ገልጿል። የንግግሩ ሩሲያን ደግፈው ዩክሬን የዘመተው ጦራቸውን የተመለከተ ነበረም። የኛ ጦር የማይበግር ኃይል መሆኑን በመቀጠል እያንዳንዱን ስጋት ለማጥፋት መታገል አለበት ብሏል። ኪም ጆንግ ኡን በዚህ ትርኢት ላይ ከቻይና ፕሪሚየሩ ሊቺያንግ ከሩሲያ የፑቲን ቀኝ እጅ ዲሚትሪ ሜድቬዴቭ እና ከቪየትናም የኮሚኒስት ፓርቲው መሪ ቶላም ተገኝተዋል። ይህም በሰሜን ኮሪያ ዲፕሎማሲ ታሪክ ትልቁ ስኬት ነው ተብሎላችኋል ሰሜን ኮሪያ ትልልቅ አጋሮች ከጎኗ እንዳቆመች በግልጽ ለምዕራቡ ዓለም መልእክት የላከችበት እንደሆነም ተቆጥሯል። በመሀል አዲስ አበባ ጀሞ 1 ግንባታቸው 90 በመቶ የተጠናቀቁ አፓርታማ ቤቶችን በ10 ፐርሰንት ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከአራት ወር እስከአንድ ዓመት ድረስ ጥንቅቅብለው የሚረከቧቸውን ቤቶች ከ6230 ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለአንድ ባለሁለት እና ባለሶስት መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10 ፐርሰንት ብቻ ከፍለ በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቄ ልጆች መጫወቻ እንዲሁም በቄ መኪና ማቆሚያ የተሟላለት ነው። ይምጡ፣ ጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 730 የብድር አገልግሎትን ማዘጋጅተናል። ለበለጠ መረጃ በ0911 ይደውሉ ዳኮርድ ለልዩነት የተገነባ የአንድ አገር እውነተኛ ጋርነት የሚመሰክረው በተና ጊዜ አብሮ የቆመን እንደሆነ ነው በማለት ሜድቬዴቭ ሰሜን ኮሪያ በዩክሬን ጦርነት ላይ ከጎናቸው ስለቆመች ምስጋናቸውን ገልጸዋል። ዛሬ ላይ በዓለም ፊት የምንቆመው ከፊታቸው የቆመን አንድም መሰናከል የማይቆመንና አንድም የማናሳካው ነገር የሌለብን እጽቦች ሆነን ነው ሲል የዕለቱን ግለት አድርጎታል። ኪም በንግግሩ በቀጥታ ሰሜን ኮሪያና አሜሪካን ባይተክስም ከኢፍትሐዊነትና ጭቆና ጋር የምንገጥመው ጦርነት ነው ማለቱ በቀጥታ አሜሪካን ኢላማ ያደረገ እንደሆነ ተተርጉሟል። ከወራት በፊት ቻይና የሁለተኛው ዓለም ጦርነት በድል ያጠናቀቀችበትን ታሪክ ያከበረችበት ለመሳሳይ አይነት ስርዓት የሚታወስ ነው። በዚህ ስነ ስርዓት ላይ የቻይናው ሺጂንፒንግ ቻይናውያን ለሰላም ያለንን ጠንካራ አቋም ያየንበት ነበር ሲሉ ያደረጉት ንግግር ዛሬም ላይ በኪም ጆንጉን ተደግመዋል። የሰሜን ኮሪያ ጦር በሩሲያ እያደረገ ያለውን ተሳትፎ የዓለም ህዝቦች ሰላምን ለማረጋገጥ የምናደርገው ነው በማለት የተረጎሙት ኪም ንግግሩ አሜሪካ ምራሹ የዓለም ስርዓት በአሁኑ ሰዓት ለተፈጠሩ ግጭትና ጦርነቶች ጥያቄ አለማድረጋቸው እንደሆነ ግልጽ ሆናል። የቤጂንጉን የባለፈው ወር የጦር ሰልፍ ትርኢት አስመልክቶ በማኅበራዊ ሚዲያ ላይ ባሰፈሩት ጽሑፍ ዶናልድ ትራምፕ የሚገርመው ጥያቄ ቻይና ነፃነቷን እንድታገኝ የደም መሥዋዕትነት አቅርባ ድጋፍ ለሰጠቻት አሜሪካ ተገቢውን ምስጋና ሺ ጂንፒንግ መንፈጋቸው ነው። በቤጂንግ ተገናኝተው አሜሪካ ላይ ተንኮል እየሸረቡ ላሉት ፑቲንና ሺ ጂንፒንግ መልካም ምኞቴን አድርሱልኝ ብለው እንደነበር የሚታወስ ነው። በጦር ትርኢቱ ዕለት በቤጂንግ የሁለትዮሽ ስብሰባ ላይ የህንዱ ናሬንድራ ሞዲም ተገኝቶ የነበረ ሲሆን ዶናልድ ትራምፕ የዓለምን መሸፋፈን ህንድና ሩሲያ ከእጃችን ወጥተው እጅግ ጥልቅና መራር በሆነችው ቻይና ወስደዋል። ለሁሉም መልካም የብልጽግና ጊዜ ይሆነላቸው ሲሉ ለነገሩ ያላቸውን ስሜት ገልጸው ነበረም። በቻይና የጦር ትሪት ላይ የጂንፒንግ ፑቲን እና ኪም ጆንግ እንደዚሁም ሌሎች በርካታ መሪዎች አጅቧቸው የታየበት አጋጣሚ የምዕራቡ ዓለም ለእነዚህ አገራት ግንኙነት ያለውን ጥርጣሬ በጅቡ ተናረ ነበረም። የአሁንኛውን ሰሜን ኮሪያውያን አሜሪካ ጋር ያላቸውን ኒውክሌር ቀረሽ ጥብና ሩሲያ ጋር ያላቸውን የደም ወንድማማችነት የመለሰ ጥምረት ለመረዳት በቅድሚያ የኪም ቤተሰብ ታሪክን መውቅ ይጠይቃል። የኪምን ቤተሰብ ታሪክ ከውሳን በኋላ የኪም እና የዶናልድ ትራምፕ ፉክክር ታሪክን እናይና የሩሲያ የሰሜን ኮሪያ እና ቻይና ሶስትዮሽ ጥምረት አንድምታን እንመለከታለን። የኪም ቤተሰብ ታሪክም ዘላለማዊው የኮሪያ መሪ በመባል የሚታወቀው ኪም ኢል ሱንግ የመጀመሪያው የሰሜን ኮሪያ የሰራተኞች ፓርቲ መሪ ነበርም። ኪም ኢልሱንግ ሰሜን ኮሪያውያን ዘንድ የአምላክነት አይነት ቦታ እንዲሰጥ ያደረገው የጃፓን የቅኝ ግዛት የነበረችውን ኮሪያ ነፃ ያወጣው የኮሚኒስት ትግል ላይ በነበረው የመሪነት ተሳትፎ ነበረም። ያኔ ሰሜን ኮሪያ የሚባል ክፍፍል አልነበረም። ጃፓን ኮሪያን ወራ ወንዶቿን ለባርነት ሴቶቿን ደግሞ ለሴተኛ ዳሪነት የዋለ ሥርዓት ትግብራ ለብዙ ዓመታት ስትገዛ ቆይታ ነበረም። ቻይና ሰሜን ኮሪያን ነጻ ለመውጣት ሞክራ አልሆነላትም ነበረም። የሩሲያ ተሳትፎ የሚጀምረው የፓስፊክ የባህር ወደብን ፈልጋ ወደ ኮሪያ ድንበር ስትጠጋ ነበረም። ጃፓን የሩሲያን መጠጋት ባለመቀበል ሩሲያ ላይ ድንገተኛ ጦርነት ትከፍትባታለችም። ሩሲያ ሩሲያና ጃፓን በገጠሙት ወጊያ ሩሲያ በመሸነፏ ጃፓን ኢምፔሪያሊስት አገዛዝ ይቀጥላል። የአሜሪካ ተሳትፎም የሚጀምረው ይጀምረው እዚሁ ጋር ነው። ጃፓንና ሩሲያን የማገላገሉን ኃላፊነት ወስደ የነበረችው አሜሪካ ጃፓን ኮሪያን እንደ ቀድሞ ቀጥቅጣ ባይሆንም በአስተዳዳሪነት ተቆጣጥራ እንድትቆይ አድርጋ ነበረም። የአሜሪካው ቴዎዶር ሩዝቬልት በዚህ ሚናው የኖቤል ሰላም ሽልማትን ሲያገኝ ጃፓን የዓለም ኃያል ሀገር ትሆናለችም። ሩሲያን በደረሰባት ውርደት ምክንያት በ1905 አብዮት ሊቀሰቀስ ችሏል። ከሩሲያ የጀመረው የኮሚኒስት ማዕበል ቻይና ከደረሰ በኋላ ኮሪያዎች ለመጀመሪያ ጊዜ ስለ ነፃነት ማሰብ ይጀምራሉም። ሰሜናዊ ማንሹሪያ ቻይና የሰለጠኑ ኮሚኒስት ኮሪያውያን ሰሜናዊ ቻይናና ኮሪያን ተቆጣጥራ የነበረችውን ጃፓን ለማስወጣት ትግል ይጀምራሉም። ጃፓን በሁለተኛው ዓለም ጦርነት ስትሸነፍ ማንቹሪያ ውስጥ መቀመጫውን አድርጎ ለኮሪያ ነጻነት ሲታገል የነበረው ኪም ኢል ሱንግ በሩሲያዎች እየተደገፈ ወደ ኮሪያ ገብቷል። ሆኖም ኮሪያ ውህደትን ማግኘት አልቻለችም ነበረም። የሰሜኑ ኮሪያ በኮሚኒስት ሶቪየት ህብረት ሩሲያ ድጋፍ ስር ሲሆን ደቡብ ኮሪያ ደግሞ በካፒታሊስት አሜሪካ ድጋፍ ስር ነበረም። ኪም ኢል ሱንግ የመጀመሪያ የሰሜን ኮሪያ መሪነት የስልጣን ዘመን እንደ አውሮፓውያን አቆጣጠር ከ1948 እስከ1994 ድረስ ከቆየ በኋላ ህይወቱ ሲያልፍ ከልጅነቱ ጀምሮ ለስልጣን ታጭቶ የቆየው ኪም ጆንግ ኢል በቦታው ተተክቷል። ኪም ጆንግ ኢል በስልጣን ዘመኑ የኮሪያን የኒውክሌር ፕሮጀክት ያስጀመረ መሪ ነበር። በ2011 ህልፈቱ ሲሆን በጊዜው 29 ዓመቱ ብቻ የነበረው ልጁ ኪም ጆንግ ኡን ሶስተኛው የሰሜን ኮሪያ መሪ ሆኖ ስልጣን ተረክበዋል። ኪም ጆንግ ኡን ወደ ስልጣን እንደመጣ አጎቱን ያስገደለበት ሁኔታ እስካሁን ወጣቱን በብዙዎች ዘንድ በጥርጣሬ እንዲታይ የሚያደርጉት በርካታ እርምጃዎቹ መሃል የሚጠቀስ ነው። ኪም እንደ አውሮፓውያኑ አቆጣጠር በ2006 ሰሜን ኮሪያ የመጀመሪያዋን ኒውክሊየር ስትታጠቅ በስልጣን ላይ የነበረው ሰው ነበረም። የትራምፕና የኪም ጆንጉን ውክክርም ከስምንት ዓመታት በፊት በትራምፕ የመጀመሪያ የስልጣን ዘመን ሰሜን ኮሪያውያን ከአሜሪካ ጋር የነበራቸው የዘመናት መቃቃር ከፍተኛ ደረጃ ላይ የደረሰበት ጊዜ ነበረም ኪም ጆንጉን በግልጽ እብድ የሆነ ዜጎቹን ሲያስርብና ሲገድል ምንም አይነት አፍረት የማይሰማው ሰው ነው። አሁን ከምንም ጊዜ የበለጠ ቅጣት የሚያገኝበት ጊዜ ነው በማለት የተናገሩት ዶናልድ ትራምፕ በዚሁ ዓመት በተባበሩት መንግሥታት ጀነራል አሴምብሊ ላይ ሮኬት ማን ራሱን በራሱ የሚያጠፋበት ዘመቻ ጀምሯል ሲሉ ስጋታቸውን ገልጸው ነበረም። ኪም ጆንግ ኡንም ሲመልስ አእምሮ የተቃወሰ አዛውንት በማለት ትራምፕን ገልጿቸው ነበረም። የትንኮሳ እንቅስቃሴዎችና የምላሽ ቃላቱ ይቀጥልና። ትራምፕ ዳግም ሰሜን ኮሪያ አሜሪካ ላይ ማስፈራሪያ አባት ሰነዝር ይሻላታል ከዚህ በፊት ዓለም አይቶት የማያውቀውን እሳትና ነበልባል ነው የምናዘንብባቸው በማለት ጠንከር ያለ መልእክትን ያስተላልፋሉ። ሆኖም ድንገትና እጅግ በተጣደፈ ሁኔታ ሲንጋፖር ውስጥ ሁለቱ መሪዎች ተቀጣጥረው በታሪክ ለመጀመሪያ ጊዜ የአሜሪካ ፕሬዚዳንት ከሰሜን ኮሪያ መሪ ጋር አብረው የተቀመጡበትን ሁነት ሆን ያደረጉበት ክስተት ተፈጥሯል። ሁለቱ መሪዎችም የኮሪያ ፔንሱላን ኒውክለር አልባ ለማድረግ ድርድር ጀምሮ ነበርም። ትራምፕ ለህዝባቸው መልሰው ባደረጉት ንግግር በጣም ቆራት ሆነ ልበ ሙሉነት ነበር የቀረብኩትም። እርሱም እንደዚያም አንድ ሁለት ከተመላለሰ በኋላ እርስ በርስ በፍቅር ወደቅን ብለው ነበረም። በትራምፕ አነሳሽነት የተጠነሰሰው የሰላም ጉዞ በማይታሰብ ሁኔታ ኪም ጆንግ ኡንና የደቡብ ኮሪያ መሪዎችን ያጨባበጥበትና ያስተቃቀፈበት ደረጃ ላይ ደርሶ ነበረም። የሩሲያ ቻይናና ሰሜን ኮሪያ ሶስተዮሽ ጥምረትም ምረትም ተጠቅላላው የምራቡ ዓለም አመለካከት ሩሲያና ከቻይና ቻይና ዘንድ የሚሰጠው ለዘብተኛ ምላሽ አሜሪካ እንደምትለው እኛ ምራቡ ላይ ተንኮል እየጠነሰስን ሳይሆን ምራቡን ያገለለ ግንኙነት ብቻ ነው የመሰረት ነው የሚል ነው። ከምራቡ ዓለም በተቃራኒ የሚሰጠው ፖለቲካዊ ትንታኔ የአሜሪካ አመለካከት ዓለሙ በአንድ ወጥ ስርዓት መምራት አለበት ከሚል የሚነሳ ወይንም ላይነር ፖለቲካዊ አትያይ ነው ይለዋል። ቻይና ወይም ሩሲያ የሚያቀርቡት ግን መልቲፖላሪቲ ወይም በአንድ ጊዜ ከአንድ በላይ ሁለትም ሶስትም አገራት በኩል የኃይል ደረጃ ላይ ሆነው የዩ ዓለማትን የሚመሰርቱበት አንዱ በልጦ ሌላው የሚከጥበት ሳይሆን በኩልነት ተከባብሮ የሚኖርበት ዓለም ነው ሲሉ ይገልጻሉ። የዚህ ጎራ ተንታኞች በዓለም አቀፉ የፒ.ደብልዩ.ሲ ትንበያ መሰረት በ2050 ቻይና የዓለማችን ትልቋ ኢኮኖሚ ስትሆን ህንድ ሁለተኛና አሜሪካ ለሶስተኛነት የምትፎካከር ሀገር ትሆናለች የሚለውን ትንበያ ያነሳሉ። የትንበያ የሚያሳየው ባለፈው የምጣኔ ሀብታዊና ንግድ መስመር ዓለም ከቀጠለች ከ25 ዓመታት በኋላ የሚሆነውን እውነታ ነው። አበቃን። ሰናይ ጊዜን ተመኘን።